ዛሬ እንግዲህ እሁድ ነው። እሁድን ከኔ ጋር ምሳዬን እየሰራሁ ነው። የዛሬ ምሳ እንግዲህ በጣም በቀላሉ በትንሽ እየነገር እየሰራሁት ምስር ወጥ ነው እና ትወድታላችሁ አሰራሬን ማለቴ ነው። ብቀምሱት ደግሞ የበለጠ። ሰላም እንዴ ናችሁ ውድ አገሬ ልጆች? በያላችሁ በሰላማችሁ ይብዛል። ሙሉዓለም ነኝ። ዛሬ እንግዲህ የእሁድ ውሎዬን አሳያችኋለሁ። እንዳሳየኋችሁ እንግዲህ ምስር እየሰራሁ ነው። ምሳይን ማለት ነው። ያው ምሳን ቁርስም ነው የሚበላው። ጠዋት ላይ ቁርስ ያን ያህል ብዙም አይደለሁም። እና እዚህ ጋር በጣም በትንሽየ ሽንኩርት ቲማቲም አድርጌ፣ ነጭ ሽንኩርት የለኝም። ድፍ ነው ክክ ምስር፣ በመጥበሻ እየሰራው ነው። ወረዲ ታቁላለሁ ምናም፣ በኋላ ነው ቪዲዮ መቅረጥ የጀመርኩት። እና እንደዚህ አይነት በጣም ነው የምወደው። በነገራችን የትንሽዬ ምስር ወጥ በትንሽዬ እቃ ተሰርቶ ማለት ነው ወደ ውሃ ያልበዛበት ምናምን በጣም ነው የምወደው። ክክ ምስል ድፍን ምስል ደግሞ እናቴ የምትሰራልኝ በጣም ነው የምወደው። የእናቴ ምስል ወጥ ስትሰራ በጣም ነው እጅ የሚያስቋረጥመው። እና እንግዲህ እንደምታዩት እዚህ ጋር ደግሞ እንጀራ አላሳያችሁ። እንጀራ በጣም አልወጣ ብሎኛል። በጣም ነበር እንጀራ የሚያምረው የሚወጣልኝ ፍትፍት የሚለው። አሁን ግን ምን እንደሆነ አላውቅም። አየሩ ይሁን እንጀራው እምቢ ብሎኛል። ግን ቢሆንም በስንት መከራ ተጋግሯል። ከዛም አብረን ምሳችንን እንበላለን። ቪዲዮን ከወደዳችሁ ደግሞ ላይክ እና ሰብስክራይብ ሼር በማድረግ አብራችሁ ሁኑ። አመሰግናለሁ ውዶች፣ የቪዲዮን ላይክ አድርጉልኝ ፕሊዝ። ምንም በቅንነት ብቻ አይከፈልበትም እና አብራችሁ ሁኑ። ያው አሁን እንደምታዩት እዚህ ጋር ውሃ አልከለስኩትም፣ ግን ያው ታዩታአላችሁ እንዴት እንደምሰራ አብራችሁ ሁኑ።